ምዕራፍ አራት እነዚህ በየቦታው አሉ ስትራቴጂያዊ የመቀየሻ ነጥብ ቴክኖሎጂው በተራቀቀበት ኢንዱስትሪ ውስጥ ያልተለመደ ክስተት አይደለም ወይም በሆነ ሰው ላይ ድንገት የሚከሰት ጉዳይም አይደለም ዋልማርስ ወደ ጥቃቅን ከተሞች እንቅስቃሴ በሚያደርግበት ወቅት የቸርቻሪዎች አጠቃላይ አካባቢያዊ ሁኔታ ይቀየራል የአስር ብዜት ሕግ ተግባራዊ መሆነኛ ጊዜው ደረሰ ማለት ነው። የድምፅ ቴክኖሎጂ መራቀቅ የፊልሙ ዓለም ዝና እንዳገዘፈው ሁሉ ድምፅ አልባ የነበረው እያንዳንዱ ተዋናይ በአስር የማባዛት ቴክኖሎጂ ኃይል ተጠቅሞ ተለወጠበት። በኮንቴነር ዕቃ የማጓጓዝ ልምድ ሲጀመር የባህር ትራንስፖርት አብዮት ፈነዳ። አብዛኞቹ የዓለም የወደብ አገልግሎት ሰጪዎች በአስር ብዜት እንዲቃኙ አስገደዳቸው። ዕለታዊ የዜና ጋዜጦች በአስር ብዜት መነጽር ላይ አድርገው በምናነብበት ወቅት ሁሉንም ድርጅቶች በማያቋርጥ ሁኔታ ለስትራቴጂያዊ መቀየሻ ነጥብ የተጋለጠ መሆኑን እንረዳለን። ዛሬ አሜሪካን እያመሳት ያለው የባንኮች የመጣመር ሞገድ ከአስር ብዜት ለውጥ ጋር የሚያቆራኘው ነገር ይኖር ይሆን? ኤቢሲ በዲስን ወይም በታይም ዋርነስ መጠቅለል ከተርነር ማሰራጫ ሲስተም ጋር የሆነ ግንኙነት ይኖረው ይሆን? ኤት እና ቲ ወዶ በራሱ ላይ የጫነው ነው ውድመት ይሆን? በሚቀጥሉት ምዕራፎች ስትራቴጂያዊ የመቀየሻ ነጥብ በሚከሰትበት ወቅት የሚፈጠሩት የጋራቸው የሆኑ ግልጽ ባህሪዎች ላይ እንወያያለን። እነዚህ አይነቱ ሁኔታ ሲከሰት እንዴት ማስተናገድ እንዳለብን ስልቱንና አቀራረቡንም ጭምር እናየዋለን። በዚህ ምዕራፍ የኔ ዋናው ዓላማ የስትራቴጂያዊ የመቀየሻ ነጥብ ከተለያዩ የኢንዱስትሪ መስኮች በብዛት ምሳሌ በመጥቀስ ጽንሰ ሀሳቡን ማጉላት ነው። ከሌሎች ዘግናኝ ልምድ በመማር የራሳችን ክህሎት አነሳሽና የስትራቴጂያዊ መቀየሻ ነጥብ ውጤት ሊያመጣልን በሚያስችል መልኩ ተዘጋጅተን እንጠብቀዋለን። የጦርነቱን ግማሽ በድል ተወጣነው ማለት ነው። የሪፖርተር የመወዳደር ብቃት መተንተኛ መዋቅር በሰፊው መጠቀሚ የማይቀር ነገር ይሆናል። አብዛኛው ስትራቴጂያዊ የመቀየሻ ነጥብ የሚመነጨው በንግድ ስራ ላይ ተጽዕኖ ከሚያሳድሩት ኃይሎች መካከል ዋነኛው የአስር ብዜት ለውጥ ነው። በውድድር ውስጥ የአስር ብዜት ኃይል ያመጣው የለውጥ ነውጥ በምሳሌ አስደግፌ ለመግለጽ እሞክራለሁ። የአስር ብዜት ኃይል ያመጣው የቴክኖሎጂ ለውጥ፣ የአስር ብዜት ያመጣው የደንበኛ ለውጥ፣ የአስር ብዜት ኃይል ያመጣው የአቅራቢዎችና የተመጋጋቢዎች ለውጥ እንዲሁም ደግሞ የአስር ብዜት ለውጥ ያመጣው አስገዳጅ ሕግና መመሪያ ያመጣውን መቀበል ወይም ማስወገድ ይመለከታል። እያንዳንዱ የመቀየሻ ነጥብ የሚገኘው በአስርዮች ለውጥ ነው እንዴ ከሆነም እያንዳንዱ የአስርዮሽ ለውጥ ወደ ስትራቴጂያዊ የመቀየሻ ነጥብ ይመራል ማለት ነው። የአስርዮሽ ውቅር መሆኑን እነዚህን የመሳሰሉ ጥያቄዎችን ያስነሳል። ለሁሉም ለተግባራዊ ዓላማ ሲባል እነዚህ ሶስት ጥያቄዎች መልሳቸው አዎን ይመስለኛል።